ዲዮስፖሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ኤርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያውና የየድርጅቱ ኃላፊዎች፣ ከሀገር ውስጥና ከሀገር ውጭ የመጣችሁ የየሀገረ ስብከቱና የየክፍሉ ተወካዮች የአዲስ አበባ ሀገረ ስብከት ኃላፊዎች የገዳማትና አድባራት አስተዳዳሪዎችና ተወካዮች የምዕመናንና የሰንበት ትምህርት ቤት ተወካዮች በአጠቃላይ በዚህ ዓመታዊ ጉባኤ የተገኛችው ክቡራን እና ክቡራት እግዚአብሔር አምላካችን ዓመቱን ጠብቆ በከፍተኛ ጉጉት ለምንጠብቀው አርባ አራተኛው የሰበካ ጉባኤ አጠቃላይ መንፈሳዊ ጉባኤ ስላደረሰን ክብርና ምስጋና ለእግዚአብሔር እናቀርባለን። እናንተንም እንኳን ደህና መጣችሁ እንላለን። እቁ ዘከመተሐውሩ ከመጠቢባን በንጽ ወአኮ ከማአብዳን ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንደ ጥበበኞች እንዴት በንጽህ እንደምትመላለሱ እወቁ ኤፌሶን አምስት ቁጥር አስራ አምስት ሁሉንም መስጠት እና መንሳት የሚችለው እግዚአብሔር አምላካችን ጥበብን ለሰው ሁሉ ሰጥተዋል የሚሰጠው የጥበብ ደረጃም የተለያየ ቢሆንም እግዚአብሔር ከጥበብ ባዶ አድርጎ የፈጠረው ግን የለም። የእግዚአብሔር ስጦታዎች ለፍጡራን ሲሰጡ ሊጠቀሙባቸው እንጂ እንዲሁ በከንቱ ያባክኗቸው አይደለም። ቅዱስ መጽሐፍ ስለ ጥበብ አስፈላጊነት በብዙ ቦታ ያስተምረናል። በተለይም ጠቢቡ ሰሎሞን ጥበብ ትህየይስ እንኩሉ መዛግብት ወኩሉ ክብር ይመጠና ላቲ ከሀብት ሁሉ ጥበብ ትበልጣለች፣ ክብርም ሁሉ አይመጣጠናትም በማለት የጥበብ ብልጫ ተወዳዳሪ የሌላት እንደሆነች ያስገነዝበናል። እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ኵሎ በጥበብ ገበርከ፣ ሁሉንም በጥበብ አደረግ የሚል ተጽፎ ይገኛል። ስራውን በጥበብ እንደሚሰራ፣ እኛም በጥበብ መስራት እንዳለብን ሲያስተምረን ሁኑ ጠቢባን ከማሩ የምድር እንደ እባብ ብልሆች ሁኑ ብሎናል። ብዙሀን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ዘመንና ቦታ ሳይገድበን ምንጊዜውም ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ ከምንጊዜውም በበለጠ በጥበብ መመላለስ ያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። እኛም የዚሁ ወገን አካል በመሆናችን የችግሩ ቀማሶች መሆናችን አልቀረም። በየቀኑ ካህናትና ምእመናን ይገደሉብናል ይገድሉብናል። አብያተ ክርስቲያን ይቃጠሉብናል። የእምነትና የህሊና ነፃነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕድዋ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ፣ እንዋጥሽ የሚሉት ወገኖች በዝተዋል። በእነኝህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማያስችሏቸው አጋጣሚዎች እየተፈጠሩ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻልም ነው ከዚያም ራስን ለአደጋ በማያጋልጥ መልኩ የተለያዩ ስልቶቹን በመጠቀም መሻገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ በመጠቀም እጅግ ያስፈልጋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥ ጭምር እንደሆነ መካድ የለብንም ። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ሥነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ ሲመኑንም ሆነ ሲመነኩሱ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብእና በንጽሕናና በቅድስና ጠብቀው ያስረከቡ እልፍ አይላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳቤ እየዳረገን ነው። ይህ ሁሉ ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት ቤተ ክርስቲያናችንን የቤተክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ ሰዋፅኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ወልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደሞዝ ስለምናገኝ የሰበካ ጉባኤው ተልእኮ፣ ከሚገባው ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ከሰማንያ አምስት ፐርሰንት ያላነሰ የሀገሪቱ ቤተ ክርስቲያን አገልጋዮች መምህራን ካህናት ሁሉ ማህናትና ካህናት ሁሉም ያለ ደመወዝ የሚኖሩ ነው። ህዝበ ክርስቲያንም ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና፣ የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችን ችግርም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰለባ ብቷል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማስሸጋገር የሚቻለው በጥበብና በጥበብ ሲሰራ ሲሰራበት ብቻ ነው። ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የማያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ ጠቃቀዙና ሌሎችም የቤተ ክርስቲያናችን ተግራሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልብ አባታዊ ጥሪያችንን እናስተላልፋለን። በመጨረሻ ዓመታዊው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን። መልካም ጉባኤ ያድርግልን እግዚአብሔር አምላክ